ሰላም ሰላም፣ ወገኖች ክብር ለእግዚአብሔር ለአምላካችን ይሁን። የእግዚአብሔርን ፈቃድ ማድረግ በሚለው ሀሳብ ላይ የተነጋገርን እንገኛለን። በትላንትና ሁለት የዳዊትን ሕይወት አንስተን ተነጋግረን ነበረ። እግዚአብሔር ዳዊትን ሲያስነሳው ምንድን ነው ያለው እንደ ልቤ የሆነውን ሰው ፈቃዴንን ሁሉ የሚያደርግ የኤሴይ ልጅ ዳዊትን አገኘው ብለን ነበረ የተመለከት ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ይህን የተናገረው እግዚአብሔር ሳኦልን ከሻረው በኋላ ነው። ዳዊትን በእነርሱ ላይ እንዲነግስ አስነሳው የሚለው እግዚአብሔር። ከተሻረ ሕይወት ያውጣን ወዳጆች፣ እንዳንሻር እግዚአብሔር ይርዳን። እግዚአብሔር መሾምም ይችላል መሻርም ይችላል። ባለጸጋ ያደርጋል፣ ድሃ ያደርጋል፣ ያዋርዳልም ወዳጆቼ። ስለዚህ ሳኦልን እግዚአብሔር ነው የሻረው። ሰዎች ቢሽሩት እኮ አይሆንም ነበር። ሽረውት ነበር እጅ መንሻ እናመጣልህም ብለውት። ነገር ግን እግዚአብሔር ስላልሻለው ስላልሻረው በንግስናው ዘመን አገልግሎቱ ቀጠለ። እግዚአብሔር የተመሰገነ፣ እየጨመረ ሄደ። ነገር ግን እግዚአብሔር በሻረው ጊዜ ግን አገልግሎቱ የስቃይ አገልግሎት ነበረ። ስቃይ ያለበት ንግስናው የስቃይ ንግስና ነበረ። በቤተ መንግሥት ነው የሚኖረው። ፓላሱን ስናይ ልንጓጓ እንችላለን። ያ ቤተ መንግስት ግን ለሳኦል የስቃይ ቤተ መንግስት ነበረ። ለምን? እግዚአብሔር ሽሮታል፣ አልፈለገውም። በምትኩ ዳዊትን አስነስቶታል። ስለዚህ እግዚአብሔር አምላክ አይሻረን ወዳጆችን። አለሁ በሕይወት ልንል እንችላለን፣ ተሽረን ነገር ግን ያ ከዛ በኋላ የምንከቡናቸው ነገሮች ያለ እግዚአብሔር ፈቃድ የሆኑ ስለሆኑ ስቃይ ያለባቸው ነው የሚሆኑት፣ እና እግዚአብሔር አይሻርም ልላችሁ እፈልጋለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ሌላ ልናገር የምፈልገው ምንድን ነው? ዛሬ የሳሙኤልን ሕይወት ዳዊትን እንዳስነሳው እግዚአብሔር ሳሙኤልንም በልቤም በነፍሴም እንዳለ እንዲሁ ያደርጋል፣ የታመነ ካህን በቤቴ አስነሳለሁ ሲል ታያላችሁ። አንደኛ ሳሙኤል ምዕራፍ ሁለት ቁጥር 35 ላይ የታመነ ካህን ለእኔ አስነሳለሁ፣ በልቤም በነፍሴም እንዳለ እንዲሁ ያደርጋል፣ እኔም የታመነ ቤትን እሰራለታለሁ። እግዚአብሔር አምላክ ስሙ ይባረክ። እግዚአብሔር ያስነሳል። ለዚህ ነው ፓስተር ተስፋዬ ጋቢሶ፣ አንተንስ ማን ነው አስነስቶ የላከህ? በፍጻሜው ላይ ትጠየቃለህ፣ እንደ ሥራህም ያኔ ትከፈላለህ። ስማው ኢየሱስ ይመክርሃል፣ ተውረፍ ጸልይ ይልሃል። ከእግሮቹ ስር ሥጋህን ጣል። ያን ጊዜ ጌታ በሰገነት ላይ ወጥቶ ላደም ይታያል፣ ብርሃኑ በርቶ ሕይወት ይበዛል። የስንዴው ቅንጣት ሞቶ ብሎ ዘመረ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እግዚአብሔር አስነስቶ ይላከል። በብሉይም ሆነ በአዲስ የሚያስነሳ እግዚአብሔር ነው። አንዳንድ ጊዜ ሰዎች ሰዎችን ያስነሳሉ። በጓደኝነት አንዱ ሌላውን ሲቀሰቅስ ሲያስነሳ ስፍራ ሲሰጥ እናያለን። የዘመድ ስራ፣ የጓደኝነት ስራ በእግዚአብሔር ቤት በድፍረት ስንሰራ ስናስነሳ አንጠቅመውም፣ ያንን ሰው እንጎዳዋለን። ወዳጆቼ እግዚአብሔር ያስነሳው ክብር ለኢየሱስ ይሁን። እግዚአብሔር ያስነሳውን ሰው ደግሞ እንገፋለን፣ የተለያየ ስም እንለጥፍበታለን። ወዳጆቼ ነገር ግን እግዚአብሔር አስነስቶታልና ልዩ ልዩ ነገር ብናደርግ ወዳጆቼ የሚሆን ምንም ነገር የለም። እግዚአብሔር ያስነሳል። ክብር ለኢየሱስ ይሁን። ተመልከቱ ሳሙኤልን ያስነሳው እኮ ከኤሊ ልጆች ማላገጥ በኋላ ነው። እግዚአብሔር ሰው የለውም የማለት ያህል ነበር። ወዳጆቼ የኤሊ ልጆች በቤተ መቅደስ ውስጥ የፋነኑት አያችሁ። ፋነኑ ከልክ አለፈ ብልግናቸው። ስለዚህ እግዚአብሔር ሰው የለውም ብለው ሲጠብቁ ሳሙኤልን አሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር አስነሳ። ጡት እስኪተው ድረስ በቤት ይቀመጥ ብቻ እግዚአብሔር ቃሉን ያጽና የተባለለትን ሳሙኤልን አስነሳ። ሁኬርስ ሁኬርስ ኒና እናንተ ኮ ትላንት ጡት የጣለ ይሄ ትላንት እንዲ የሆነ ይሄ እንላለን እግዚአብሔር ግን ጡት የጣለውን ያስነሳል ክብር ለኢየሱስ ኢየሱስ በሰው በሰብአይን ያልሞላውን ለቤቱ ሥራ ስሙ ለዘላለም ይባረክ ክብር ለኢየሱስ ይሁን በእግዚአብሔር ዘንድ አድልዎ የለም ወዳጆች አንዳንድ ሰዎች ግምገማቸው አይመቸኝም ታጋላችሁ በአይን አእምሮት ምኞት በራስ ልኬት ማን ነው መለኪያስ የሰጠህ መለኪያችን እኔ የሚገባኝ ቃሉና መንፈሱ ነው ክብር ለኢየሱስ ይሁን ስለዚህ ይሄንን ጡት የጣለውን አባቱ እንኳን ሳይተማመንበት ብቻ እግዚአብሔር ቃሉን ያጽና ጡት እስኪተው ድረስ በቤት እቀመጣለሁ የተባለውን ሰው እግዚአብሔር አስነሳ ኢየሱስ ጌታ በልቤም በነፍሴም እንዳለ እንዲሁ ያደርጋል ያው ምን አይነት የታመነ ካህን በቤት ያስነሳለሁ አለ። በጣም የሚገርማችሁ ነገር ሳሙኤል ከተነሳ በኋላ የታመነ ነበረ። ቃሉ ጠብ የማይ እግዚአብሔር የሚገርማችሁ ነገር እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥለት ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ። በሴሎ ተገለጠለት አየ። ማን ከልካይ ማን ነው? እግዚአብሔር ለአንድ ሰው ለአንድ ምስኪን ለሆነ ሰው ከተገለጠለት ከልካይ ማን ይገለጣል። እኮ የግድ እኮ በቃ የታወቀ ቴዎሎጂ ትምህርት ቤት መሄድ አይጠበቅም እኮ አንዳንድ ጊዜ ትምህርት አያስፈልግም እያልኩ አደለም። ነገር ግን አንዳንድ ጊዜ እግዚአብሔርም በእግዚአብሔር ቃል ሊገለጥ ይችላል። እግዚአብሔር በእውነት ሳሙኤል ምን አይነት የታደለ ሰው ነው ስለ ተገለጠ እኮ ነው ያ የእግዚአብሔር ቃል ቃሉ ለእስራኤል ሁሉ የደረሰው እግዚአብሔር የተመሰገነ አንድ እግዚአብሔር አስደጽቶታል ሁለተኛ ቃሉን ገልጦለታል ሶስተኛ ደግሞ ቃሉ ለእስራኤል ሁሉ ደረሰ ብሎ ይናገራል አያችሁ የእግዚአብሔር ቃል ግን ተይዞ ነበረ በነማን በኤሊ ልጆች ተዳፍኖ የሚገርማችሁ ነገር በቃ የእግዚአብሔር ቤት የምንዝርና ቤት ሆኖ በድፍረት እነዚህ የኤሊ ልጆች የአባታቸውን ተግሳጽ ያልሰሙ እሱም በቅጡ ያልገሰጻቸው ያልሰሙ ሰዎች ዝሙት ይፈጽሙ ነበር፣ የእግዚአብሔርን ቤት የሴትኛ አዳሪ ቤት አድርገው። ወዳጆቼ፣ እግዚአብሔር ሰው አልባ እንደሆነ ሰው እንደሌለው እንደሆነ፣ ስርዓት ብቻ ነው የነበረው። ወዳጆቼ፣ ነገር ግን እግዚአብሔር ሳሙኤልን አስነሳ። የእግዚአብሔርን ድምፅ ያለየውን ሳሙኤልን አስነሳና ቃሉ ለእስራኤል እንዲደርስ አደረገ። እግዚአብሔርን በእግዚአብሔር ቃል ለሳሙኤል እየተገለጠ እየተገለጠ ማለት ነው። ቃሉ በምድር አይወድቅም ነበር ብሎ ይናገራል። እግዚአብሔር ያስነሳል። ዛሬ በአዲሱቱ ኪዳን ቤተ ክርስቲያን ውስጥ እግዚአብሔር ሳሙኤሎች አሉት፣ ያስነሳል። አይምሰልህ ስትማግጥ ካገኘህ ይታገሳል እግዚአብሔር። ስትባልግ፣ በእግዚአብሔር ቤት ስታነውር፣ የእግዚአብሔርን ቤት ስትነወርና ስታነውር፣ እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ ብለህ እንደፈለክ በአራት እግር እየረገጥክ ስትመላለስ እግዚአብሔር ሰው አልባ ይምሰልህ። እግዚአብሔር ሰው አለው፣ ያስነሳል። ክብር ለኢየሱስ። በብሉይ ካስነሳ፣ በአዲስማ እንዴት አያስነሳ? ያስነሳል ወዳጆቼ እግዚአብሔር ያስነሳው ዳዊት እኮ ምንድን ነው የሚለው፣ መጽሐፉ ሲናገር የእሴይ ልጅ ዳዊትን አገኘው፣ ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ አለ። የእግዚአብሔርን ሐሳብ ያገለገለ ብቻ ሳይሆን ከዚህ ከዳዊት ዘር ኢየሱስ መጣ፣ መድኃኒት የሆነው ጌታ። አየ እግዚአብሔር ሲያስነሳ እንዲህ አይነት ነገር ያደርጋል። እግዚአብሔር አምላክ ስሙ ለዘላለም ይባረክ። አዎ፣ ስለዚህ አይምሰልህ፣ ፈርተን እግዚአብሔር እንድናገለግል እግዚአብሔር ይርዳን። አዎ፣ ጳውሎስ እኮ የአገልግሎቱ ታማኝ አድርጎ የቆጠረኝን ኃይል የሰጠኝን እግዚአብሔር እናመሰግናለሁ አለ። አሳዳጅ ነበርኩ አለ። አየህ፣ አይገባኝም አለ። አየህ ዛሬ እኛ አገልግሎት ረክሶብን እንደፈለገ ችሎታ እየመሰለን እየተንቀባረርን በትዕቢት እንናገራለን እግዚአብሔር መድረክ ላይ ጳውሎስ ግን ውርደቱን ተቃራኒ መሆኑን ለእግዚአብሔር ሥራ ያውጅ ነበረ። ታማኝ ነኝ ብሎ የቆጠረኝ ኃይል የሰጠኝ እግዚአብሔር ይመስገን። አያችሁ ኃይል ሰጥቶ ነው የሚያስነሳው እግዚአብሔር። በዓላማ ነው የሚያስነሳው እግዚአብሔር። በልቡም በነፍሱም እንዳለ እንዲሁ ሊያደርግ ነው የሚያስነሳው ጌታ። ክብር ለኢየሱስ። ያስሉስ ይፈውሰን፣ ይፈውሰን ወዳጆች፣ ለኢቫንጀሊስት ነው እየተናገር ባለሁ። ይፈውሰን መድኃኒዓለም። ክብር ለኢየሱስ ያስሉስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ትምህርቱ ይቀጥላል። ክብር ለጌታ ይሁን።